ለማርገዝ ማሰብ ከመከሰት ሊያቆመው ይችላል? አይደለም፣ ለማርገዝ ማሰብ ብቻ አያቆመውም፣ ነገር ግን ጭንቀትና ጭንቀት የመራባትና የእንቁላል እጢን ሊጎዱ ይችላሉ። ጭንቀት በሴቶች ላይ መሃንነት ያስከትላል? አዎን፣ እንደ የግል ህይወት፣ ቤተሰብ፣ ማህበረሰብ፣ የአካባቢ ሁኔታዎች ወይም ሌሎች የጤና ሁኔታዎች ባሉ በርካታ ነገሮች የተነሳ ሥር የሰደደ ውጥረት በማዘግየት፣ በእንቁላል ጥራት እና ዝቅተኛ የመራባት እድል፣ የመትከል ችግሮች እና መደበኛ የወር አበባ ዑደት ላይ ተጽዕኖ ሊያሳድሩ ይችላሉ። ውጥረት በተጨማሪም በእርግዝና መጀመሪያ ላይ የፅንስ መጠያደ ያለ ውጥረት የወንድ መሃንነት ሊያስከትል ይችላል? ውጥረት የወንድ የዘር ፍሬን በቀጥታ አይጎዳውም፣ ነገር ግን የወንድ የዘር ፍሬን ጥራት ላይ አሉታዊ ተጽዕኖ ያሳድራል እናም ለመካንነት አስተዋጽኦ ያደርጋል። የስነ ልቦና ጭንቀት ከዝቅተኛ የወንድ የዘር ፍሬ ብዛት፣ ያልተለመደ የወንድ የዘር ህዋስ ስፐርም ሞርፎሎጂ እና ከተዳከመ የወንድ ዘር እንቅስቃሴ ጋር የተያያዘ ነው። ውጥረት ካጋጠመኝ አሁንም ማርገዝ እችላለሁ? አሁን ጭንቀትን መቆጣጠርና ከቤተሰብ ከጓደኞችና ከዶክተር ምክር ስሜታዊ ድጋፍ ሊረዳ ይችላል። በእርግዝና ወቅት ጭንቀትን እንዴት መቆጣጠር እንደሚቻል? የመዝናኛ ዘዴዎች፦ የጭንቀት ደረጃዎችን ለመቆጣጠር ጥልቅ መተንፈስን፣ ማሰላሰል እና ዮጋን ተለማመዱ። ለእርግዝና ጤናማ የአኗኗር ዘይቤን ይከተሉ፦ የተመጣጠነ ምግብን ይመገቡ፣ እና እንደ ጤናው ሁኔታ ብጁ የሆነ አመጋገብ ለማግኘት የስነ ምግብ ባለሙያ እርዳታ ያግኙ። ከቴራፒስት ድጋፍን ይፈልጉ እና ለጭንቀት አስተዳደር የድጋፍ ቡድን ይቀላቀሉ። በኢትዮጵያ የመራባት ስፔሻሊስት ምክር ይውሰዱ። ከኢትዮጵያ ሆስፒታሎች እና ከሀገር ውጭ ካሉ ምርጥ የማህፀን ሐኪም፣ የኡሮሎጂስት እና የወሊድ ባለሙያ ጋር ለመሀንነት እና ለእርግዝና የላቀ ህክምና ለማግኘት ያነጋግሩን። ቴሪቴና ዋይክ ሴር ኮመን ለበለጣ አስደሳች ቪዲዮዎች የዩቲዩብ ቻናላችንን ይመዝገቡ።